ሰላም እንዴት ናችሁ? ዛሬ ለዚህ አጥጋቢ ምላሽ እንሰጣለን። ቤተክርስቲያን መቃጠል የለበትም። መጥፋት ያለበት አይደለም። መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጊድ ይሆናል? ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቢ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው። እናሸንፋለን። ቤተ ክርስቲያን ገብርኤል መስጂድ ሆኗል። ኢንሻአላህ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆነበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። ጥልል ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድ ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። ቪዲዮን እንደሰማችሁት ነው። ሰውየው ያለውን ቃል በቃል ልበላችሁ። ቤተክርስቲያን መቃጠል የሌለበትም። ቤተክርስቲያን ለምን ይቃጠላል? መወገድ ያለበት አካል ይወገድና ቤተክርስቲያን መስጊድ ይሆናል ነው ያለው። ምን ማለት ነው? ገብርኤል ቤተክርስቲያን መስጊድ ይሆናል፣ መወገድ ያለበት አካል ይወገዳል። ምን ማለት ነው? እንተርጉመዋ። መወገድ ያለበት አካል ይወገዳል ሲል ምእመኑ ይገደላል፣ ካህኑ ይታረዳል፣ ዲያቆናቱ ይወገራሉ መዘምራኖች ይታረዳሉ፣ እንዲሰደዱ እናደርጋለን፣ ከዛ ቤተ ክርስቲያኑን መስጊድ እናደርገዋለን እያላለሁ አሎ አኩማር ብለው አጨበጨቡ መስጊድ ውስጥ ያሉት። ለምንድን ነው እንደዚህ ያሉት? ይሄ ጤናማ አስተምሮ ነው እንዴ? ጤናማ ነው? አንዋር መስጊድን የሚያገለግሉትን ገለን አርደን አስወግደን ገብርኤል ቤተክርስቲያን እናደርጋለን ብንል ሙስሊሞች ደስ ይላችኋል እንዴ? ቤተ ክርስቲያን ላይ አንድ ሰባኪ እንደዛ ወጥቶ ቢል ውራይል ቤተክርስቲያን ክርስቲያን ለዛ ሆኖ መስጊድ ወደ ቤተ ክርስቲያን እንቀይራለን ምእምኗቸውን ሙስሊሞቹን እናስወግዳለን ብሎ ቢል ምን ያህል አቧራ እንደምታጨሱ አታውቁትም እንዴ ይህ ሰውዬ እስ ያለው ከራሷ ምንጭት ሆኖ እዛስ የተሰበሰቡት አሎ አክበር ብለው ያጨበጨቡት ከራሳቸው ስሜት ጋ ነው ወይንስ ቁርአናቸው ስለሚፈቅድ ነው እንፈትሽ ቁርአናቸውን ቅዱስ ቁርአን የአማርኛ ትርጉም ከህዳግ ማስታወሻ ጋር ትርጉም ሼክ ሰይድ መሐመድ ሳዲቅ ሐጂ መሐመድ ሳኒ ሀቢብ የተረጎሙት ነው። ከራስ ነው የምትናገረው እንዳትሉኝ፣ ይኸው ቀስ ብያ አነበዋለሁ። ምክንያቱም የንባብ ላይ እንትን እንዳልሳሳት፣ ምክንያቱም እኔ በቁቤ ነው የተማርኩት በአፋን ኦሮሞ ማለት ነው። ለዛ ቀስ ብያ እያነብላችኋለሁ። ስምንተኛው ምዕራፍ እንደዚህ ይላል ሱረቱ አልአንፋል ይባላል የጦር ዘረፎች ምዕራፍ ይባላል የምን ምዕራፍ የጦር ዘረፎች ምዕራፍ በመዲና የወረደች አንቀጾቿ ሰባ አምስት ናቸው ይላል አንደኛ ላይ ምን ይላል ከጦር ዘረፋ ገንዘቦች ይጠይቁሃል የዘረፋ ገንዘቦች የአላህና የመልክተኛው ናቸው ስለዚህ አላህን ፍሩ በመካከላችሁ ያለችውን ሁኔታ አሳምሩ አማኞችም እንደሆናችሁ አላህንና መልክተኛውን ታዘዙ በላቸው፣ ይላል ልድገምላችሁ። ከጦር ዘረፋ ገንዘቦች ይጠይቁሃል የዘረፋ ገንዘቦች ያላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ፣ በመካከላችሁ ያለችውንም ሁኔታ አሳምሩ። አማኞችም እንደሆናችሁ አላህንና መልእክተኛውን ታዘዙ በላቸው፣ ይላል እንግዲህ። ምን ማለት ነው? የጦር ዘረፋ ገንዘቦች የማን ናቸው? አለ ያላህና የመልክተኛው በመካከላችሁ ያለችውን ነገር አሳምሮ ሲል ምን ማለት ነው? ይሄ ኮመንተሪዎችን ወይም ተፍሴራትን ማንበብ ይጠይቃል። እዛ የጅ ሳነብ ምን ይላል መሰላችሁ? የዘረፉትን ገንዘብ እርስ በርሳቸው ይጣሉ ነበር። ለኔ ነው የሚገባኝ፣ ለኔ ይሄ ይገባኛል በሚል ማለት ነው። ከዛ ይሄ ስምንተኛው ምዕራፍ ወይ ወረደ ምን ሚል የዘረፋችሁት ገንዘብ የአላህና የመልእክተኛው ነው የሚል ወይ ወረደ ማለት ነው። እንደዚህ ብለህ ንገራቸው ተብሎ ለሙሐመድ ወረደለት እሱ ደግሞ ለተከታዮቹ ነገራቸው። የዘረፋችሁት የእኔና የአላህ ነው አላቸው ማለት ነው። ስለዚህ የሰውዬ ምን አለን? አሁን ንብረ ቤተ ክርስቲያን መቃጠል የለበትም መስጂድ እናደርገዋለን ሲል ምን እያለን ነው? ለአላህ እናደርገዋለን፣ የዘረፍነውን ህዝቡን እንገላለን። ምክንያቱም አንቀጹ ላይ አቃጥሉት፣ ሰባብሩት፣ አውድሙት ስለማይል ማለት ነው። ስለዚህ ምን እናደርጋለን? አለ ዘርፈን ሰርቀን ለአላህ እናደርገዋለን እያለን ነው። እዛ ያሉትም አላሁ አክበር ብለው አጨበጨቡ ማለት ነው። ይሄ ስቱፒዲቲ ነው። እንደዚህ አይነቱ ጽንፈኝነት ሀገር ያፈርሳል፣ ሀገር ያፈርሳል። መቼም አንደራደርበትም በእንደዚህ አይነት ጉዳይ ላይ አያችሁ፣ በጣም ያማል። እኛ እናንተን እንደዚህ ብንላችሁ ምን ያህል እንደምታብዱ እናውቀዋለን። ይህ አገር ለማፍረስ ለመንግስት እራሱ አጀንዳ መስጠት ነው። ሰላም እንዳትሆን አገሪቷ ማለት ነው። አያምም ይሄ አይከብድም ይሄ እኔ ግን ልጠይቃችሁ እስኪ ኢሰመጉ ባወጣው ወጣው ወይም የኢትዮጵያ ሰብአዊ ጉባኤ ባወጣው ላይ ወደ ስልሳ የኦርቶዶክስ ምዕመናን ንብረታቸው ቤታቸው ወድመዋል። ከአንድ ሺህ ሁለት መቶ በላይ ተፈናቅለዋል። ለምንድን ነው ንብረታቸውን ያወደማችሁት? እንደዚህ ብሏል። ለው ኢሰመጉ ባወጣው ተሰርቀዋል። ኦኬ፣ ዝረፉ ይላል። ተዘርፈዋል። ኦኬ። የጦር ዘረፋ ምዕራፍ ምዕራፍ 8 ይህንኑ ነው የሚያስተምረው። ግን ምን ይላል? ኢሰመጉ ባወጣው ላይ ወድመዋል። ከ60 በላይ ቤት እንትን ቤቶች ይላል። ከ60 በላይ ቤቶችን አቃጥላችኋል። እንደገና ደግሞ አፍርሳችኋል ማለት ነው በዚህ ምዕራፍ ላይ አቃጥሉና ፍርሱ አይልም። ከናንተ ስቱፒዲቲ አስቀድሞ የተናገረው ሰውዬ መፍረስ የለበትም መቃጠል የለበትም ወርሰን መስጊድ እናደርገዋለን ያለው ሳይሻል አይቀርም። እሱም ስቱፒድ መሆኑ የምታውቁት መወገድ ያለበትን እናስወግዳለን ሲል ለእሱ ከሰው ነፍስ በላይ ቁስ ነው የሚያሳስበው። ንብረት መስረቅ መስረቅ ነው የሚያሳስበው። ለእኔስ ወንድሜ ፕራዘር አንተ ሙስሊሙ አንተ ከምትሞት ይልቅ ቤተክርስቲያን ብቃጠል መርጣለሁ። ምክንያቱም አንተ ክርስቶስ አሳምሮ የሰራፍ በእጁ ያበጃጀህ ንብረት፣ ይተካል ነገ አንተን አስወግጄ የአንተን መስጊድ ቤተክርስቲያን ላደርግ አልመኝም። አየ ይሄ በጣም ከባድ ነው። በጣም ሰፊ ልዩነት አለን። እኛ ለሰው ልጅ ባሊውን እንሰጣለን፣ ለቁስ አይደለም። የእኔም ቤት ንብረት ብታፈርስ ነገ ተካዋለሁ ሰርቼ፣ ያንተን ነፍስ ባጠፋ ግን ነገ አልተካውም። ስለዚህ ወንድሜ፣ አንቺ ኒቃቢስቷ እህቴ፣ አንቺ ትበልጽብኛለሽ ከንብረት። አንቺን አጥፍቼ፣ አንቺን ገድዬ፣ አንቺን መስገጃ ቦታ ቤተክርስቲያን ለማድረግ አልመኝም፣ አልመኝም በፍጹም አላደርገውም። እንደዚህ አይነት ጽንፈኞችን እንደዚህ አይነት አሸባሪዎችን ልትዋጓቸው ይገባል። ሙስሊሞች ወዳችኋለሁ ጤናማ ሙስሊሞችን፣ እንደዚህ አይነቱ ጽንፈኞችን ግን አጥብቄ ነፍሴም ትቃወማቸዋለች እኔም እቃወማቸዋለሁ። ሙስሊሞች ክርስቲያኖችን በመንገድ ላይ ካገኟቸው ምን ማድረግ እንዳለባቸው ሞሐመድ ምን ብሏል? ሳይ ሙስሊም 2167 ላይ እንዲላል አቡ ሁሬራ ሪፖርተድ አላስ ሚሰንጀር አስ ሴይንግ አቡ አቡሁሬራ እንዳስተላለፈው ያለ መልእክተኛ ያለውን ዱ ኖት ግሪት ደ ጁ ኤንድ ደ ክሪስቲያን ክርስቲያን ቢፎር ደይ ግሪት ዩ ኤንድ ዌን ዩ ሜት ኤን ዋን ኦፍ ደም ኦን ደ ሮድ ፎርስ ሂም ቱ ጎ ቱ ደ ናሮስት ፓርት ኦፍ ኢት። ምን ይላል አቡ ሁሬራን ያስተላለፈው ያላ መልእክተኛ አለውን አይሁዶችንና ክርስቲያኖችን በመንገድ ላይ ስታገኟቸው በቅድሚያ ሰላም እንዳትሏችሁ ሰላም እንዳላሏቸው ታላሏቸው በስተቀር ይላል። ወደ ጠባብ ቦታም ገፍ ትሯቸው ወይንም ግፏቸው ይላል። እዚህ ጋር ደግሞ እንደምታዩት ተፍሲር ኢብን ከሲር ሱራ ዘጠኝ ሃያ ዘጠኝን ሲፈስር ክርስቲያኖችን እንዴት ማሰቃየት እንዳለባቸው ሲናገር፣ ቤተክርስቲያናቸው ውስጥ እንኳን ከፈለጋችሁ እንደፈለጋችሁ መዝናናት ትችላላችሁ ለሶስት ቀን አህል ቤታቸው ውስጥ ምግባችሁ መብላት ትችላላችሁ ሙስሊሞች አልጋቸው ላይ እንኳን መተኛት ትችላላችሁ። ሙስሊሞች የክርስቲያኖች ቤት ገብታችሁ ክርስቲያኖች ድምጻቸውን ከፍ አድርገው ጸሎት መጸለይ የለባቸውም በቤተ ክርስቲያናቸው ውስጥ ይላል። እናታቸው እንኳን ብትሞት ሙስሊሞች ካሉ አጠገባቸው ጧፍን ማብራት የለባቸውም ይላል። ጸጉራቸውን እዚ ጋር እንዲለዩ መቆረጥ አለባቸው ይላል። የውርደት ቀበቶ ሁሌም መልበስ አለባቸው ይላል። ዩኒፎርም ልብስ መልበስ አለባቸው ይላል። እንዲሁም ደግሞ ንግግራቸው ከሙስሊሞች ጋር መመሳሰል የለበትም ይላል። እንደገና ደግሞ በጫማ መሄድ የለባቸውም ይላል። ውጭ ሜንስ ጫማ ማጥረቅ የለባቸውም ክርስቲያኖች። እንዲሁም የተዋረዱ ሆነው ለሙስሊሞች ገንዘብ መክፈል አለባቸው ይላል። በተጨማሪ ደውል በቤተ ክርስቲያን ውስጥ ማሰማት የለባቸውም ይላል። ደውል የሴጣን ድምፅ ነው ብለው ስለሚያምኑ ሙስሊሞች። በተጨማሪ ደግሞ በአረብኛ ማህተብ መምታት የለባቸውም ይላል። በአረብኛ ማስተማር አይችሉም ይላል። መጽሐፋቸው መጽሐፍ ቅዱሳቸውን ፐብሊካሊ ወይንም ደግሞ ህዝብ እንትን በሚልበት ሁኔታ ማሳተም ማስተማር አይችሉም ይላል። ከእስልምና ወደ ክርስትና ሰዎችን መጥራት አይችሉም ይላል። ከክርስትና ወደ እስልምና እንዲሄዱ ግን ማበረታታት ይችላሉ ይላል። ይህን ኡስታዞችህ ክርስቶስ ላይ እንዴት እንደሚዘልፉ እናሳየስ ወንዶችን መላ አካላቸው እንደሚስም ነው። ገድለ ዘርአብሩክ መጽሐፉ ተመልከቱ። እንደዚህ ይላል። ይህንን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን እግሩን መላ አካላት ሳመ ነው። ኢየሱስ ምን አደረገ? ዘርአብሩክን ከእግሩ ጀምሮ እስከ አናቱ ድረስ ሙሉ አካሉን ሳመ ወይ ምላሰው ማለት ነውና ይሄ በጣም ይሰቀጥጣል ግን የሚያደርገው ማን ይሄን የክርስቲያኖች አምላክ። መልካም እንደሰማችሁት ነው። ክርስቶስ ላይ እንዴት እንደሚሳለቅ አያችሁታል። እንቀጥል አንድ እንጀምር። ነገር ግን ሌላ ጉድ አመጣችሁ። ኦኬ፣ ሌላ ጉድ አመጣችሁ። ቅድም የነገርኳችሁን አሁን ላሳያችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር። ኦኬ፣ አንተ ነህ። ኦኬ፣ አንተ ነህ። በቃ አየሁ ይሄን አምላክህን። ይታይሀላ አህ አየሁ ይሄን ሽማግሌ፣ አየኸው ይሄን ሽማግሌ ከዚህ እንግዲህ ልብ በሉ አምላካችንን በምን አይነት የሚቀርጸው ምን እንደሚሉ አይታችኋል፣ ሰምታችኋል። ከዚህ በላይ የሰው ሃይማኖትም አንቋሸሻለ አለ። እኛ የተጻፈውን ሀዲሱን የተናገር ነው። የእናንተ ኡስታዞች ግን ምን ያህል እንደሚቀርፉ ከዚህ በላይ ስድብ አለ። አየ ገዳይ ናችሁ ስንል ከሜዳ ተነስተን አይደለም። ሃይማኖታችሁን የተጻፈው ምታምኑትን ስንናገር እንኳን ስለማታውቁት እናርዳለን እንትላለን። ይኸውልህ ኡስታዝ ትልቁ እንዲሳደባል ልጆች ወልዶባቸዋል። እና ሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። እና ሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸው ልጆች ወልዶባቸዋል። እና ሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። እና ሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል። ልብ በሉ አምላክን ነው እንደዚህ የሚሳደበው። አምላክን እንደዚህ እንደግለሰብ ምን እያለ ነው ሸርሙጦችን አግብቶ አስወልዷል እያለ የሚሳደብ ኡስታዝ ነው የሚመሩበት። ከዚህ በላይ ብልግና የለም። ግለሰቦችን መሳደብ ሜቢሺ፣ አምላክን ፈጣሪን ሸርሙጦች አግብቶ ወልዷል፣ ምን አይነት ቀፋፊ ቃል እንደሆነ አስቡት። ክርስቲያኖች እንዴት ነው ሰው አባንኑም፣ አሁን አነቁም፣ አሁንም ምን እየተካሄደ እንደሆነ በጎር አታዩ እና የቪዲዮ ሼር አደርጉት እንደኛ አይነት ገዳዮች የሞት አዋጅ ሲያስነግሩብን ኤኒቲንግ ሃፕን ቢያደርግ ተጠያቂ እንደሚሆኑ ሁላችሁም የመረጃ አሰራጩት።